ክብር ለኢየሱስ ሲሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እኔም ሰላም እላችኋለሁኝ። እንዲሁም ለሶስተኛው ዓመት መደበኛ ጉባኤ እንኳን አደረሰን። አጠር ያለ ነው። ትልልቅ ነገሮች ከፊታችን ስላሉ አጠር ያለ የእግዚአብሔር ቃል እንማራለን ማለት ነው። መጀመሪያ ይሄ የዚህ ፕሮግራም የቃል አገልግሎት ሲሰጠኝ፣ ቄስ እንዲህ ብለው ነበረ፦ በእኛ ጊዜ በርዕስ መስጠት እንወዳለን። በርዕስ ነው ሰጥታን ሰዎች እንዲያገለግሉ የምናደርገው በዚህ ዘመን ደግሞ እንግዲህ ብዙ አይነት በመንፈስም መመራት ከልብም የሆነ ነገር አለ። ግን አንተ የፈለከውን ማድረግ ትችላለህ ብለዋል። እንግዲህ መካነ ኢየሱሶች ይህ አይነት ርዕስ እየሰጡ ልማድ እንዳላቸው ተናግረዋል። እና እኔም ስፋቅ መካነ ኢየሱስ ስለሆንኩኝ በርዕሱ እቀጥላለሁ ማለት ነው። እና ቄስ ደረጀ በአንድ በታቸው ላይ አንድ ርዕስ ተቀምጦ እኔ እንደው የምፈልገው ብለው እየተናገሩት አለ። እሱን ሳለቅ እናገራለሁ ስለ ፍቅር። የእሳቸውን መሻት ማድረግም ተገቢ ስለሆነ እስቲ አንደኛ ቆሮንቶስ ምዕራፍ 13 ላይ እናወጣና አንደኛ ቆሮንቶስ ምራፍ 13 ሙሉን ባነባው ደስ ይለኛል የእግዚአብሔር ቃል ነገር ግን የማተኩረው ቁጥር 6 ላይ ነው እንደዚህ ይላል በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ ትንቢትን ቢኖረኝ ምስጢርን ሁሉና እውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ለመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነት ያደርጋል፣ ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀት ቢሆን ይሻራል። ከእውቀት ከፍለን እናውቃለን፣ ከትንቢት ከፍለን እንናገራለን። ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር እንደ ልጅ አሰብ ነበር እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽር ያለው ዛሬስ፣ በመስታወት በድንግዝግዝ እንደምናይነን በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውቀት ከፊሉ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህም የሚበልጠው ፍቅር ነው። አሜን። አስራ አራተኛው ቁጥር አንድም ባነበው ፍቅርን ተከታተሉ መንፈሳዊ ስጦታችሁንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይላል። ቁጥር ስድስት ላይ ያለው ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም የሚለው ላይ ነው ማተኩረው። ፍቅር በእውነት ደስ ይለዋል፣ ፍቅር በአመፃ ደስ አይለውም። አመፃን ይጠላል፣ እውነትን ይወዳል፣ ከእውነት ጋር ይወዳጃል፣ ከአመፃ ጋር ደግሞ አመፃን ይጸየፋል፣ ይርቃል። ስለዚህ እውነት ማለት ፍቅር ሁለት ገጽታ አለው ማለት ነው። ፍቅር አቃፊ ብቻ አይደለም። ወዳጅ ብቻ አይደለም። ፍቅር አቃፊነትን ብቻ ሳይሆን የማያቅፋቸውም አካላት አሉ፣ የማያስተናግዳቸው አካላት አሉ። ፍቅር የሚያስተናግደው ነገር እንዳለ ሁሉ የማያስተናግደው ነገር አለ። ፍቅር የሚጸየፈው ነገር አለ፣ ፍቅር ደግሞ የሚወደው ነገር አለ። ፍቅር የሚተባበረው አካላት አለ ፍቅር የማይተባበረው ደግሞ አካል አለ። ብዙ ጊዜ ሁለቱ ነገሮች በጣም ይለጠጣሉ። አንዳንድ ጊዜ እውነት ይለጠጥና ፍቅር አይኖረውም። አንዳንድ ጊዜ ደግሞ ፍቅር ይለጠጥና እውነት ይጣላል። ስለዚህ ፍቅርና እውነት የአንድ ሳንቲም ገጽታ ናቸው። እዚህ ቦታ ላይ እንደምንመለከተው የአንድ ሳንቲም ገጽታ ናቸው በመሰረቱ ስለ ፍቅር ስንናገር ይሄ አጋፔ የእግዚአብሔር ፍቅር ይሄ የእግዚአብሔር ፍቅር አጋፔ የሆነው የእግዚአብሔር ፍቅር ስንናገር አንደኛ ዮሐንስን እዚህ ጋር ላስበው እፈልጋለሁ። ለምሳሌ አንደኛ ዮሐንስ የፍቅር መጽሐፍ ነው። ሁላችንም እንደምናውቀው የፍቅር ሐዋርያ እስከሚባል ድረስ ዮሐንስ በፍቅር ዙሪያ ላይ ጽፏል። ነገር ግን ሁሉም ቦታ ላይ ከዮሐንስ ወንጌሌ ሁሉም የጻፋቸው የዮሐንሳውያን ጽሁፎች ጠቅላላ ግን ፍቅር ባለበት ቦታ ላይ ሁሉ እውነት አብሮት አለ በተለይ አንደኛ ዮሐንስ ላይ እውነቱ ምንድን ነው ብለን ስንል የዮሐንስ ወንጌል ላይ የዮሐንስ መልእክት ላይ ፍቅ ምንድን ነው እውነቱ ስንል እግዚአብሔር አንድያ ልጁን ሰጥተዋል ፍቅሩም በዛ ተገልጠዋል ነው የሚለን ስለዚህ ይሄ እውነት ነው ይሄ እውነት ነው። አንድያ ልጁን የሰጠ እግዚአብሔር ፍቅሩን የገለጠው አንድያ ልጁን በመስጠት ነው። ይሄ እውነት ፍቅር የተገለጠበት እውነት ነው። ግን ያ ፍቅር የተገለጠበትን እውነት ደግሞ እዛው መጽሐፍ ላይ ሲያመጣ ልጁን ሲሰጥ፣ ግን ልጁ ደግሞ በሥጋ የመጣ ነው በሥጋ የመጣ ነው። ስለዚህ በሥጋ ያልመጣ ወይም በሥጋ አልመጣም ብሎ የሚያምነው ደግሞ የዚህ ማኅበር አካል አይደለም ነው የሚለን። ስለዚህ ፍቅር ወዳጅም ነው አቃፊም ነው። ፍቅር ደግሞ በእውነት መስመር ላይ አስማሪም ነው። ስለዚህ ስለ ፍቅር ስንነጋገር እነዚህን ሁለት ነገሮች እናስባለን። ወደ ቆሮንቶስ ልምጣ። ይህንን እዚህ ጋር ብናስበው ፍቅር የተገለጠበት እግዚአብሔር አጋፔ እውነቱ ነው። ፍቅር እውነቱ የተገለጠበት የሚያድነው የእውነት መገለጫው በስጋ መምጣቱ እውነት አዳኝ የሆነው የእውነቱ የማዳኛው መስመር በስጋ መምጣቱ ፍቅርም ነው፣ አዳኝ እውነትም ነው። ስለዚህ አዳኝ እውነቱ እና የፍቅር መገለጫው እውነት የሆነው መመሪያው ሁለቱ አይነጣጠሉም። ስለዚህ ፍቅር ምንድን ነው? ከዚህ እውነት ጋር የማሄደውን ያስወጣል፣ ከዚህ እውነት ጋር የሚሄደውን ደግሞ ያስገባል። ያቅፋልም አያቅፍምም ነው የሚለው እዚህ። ስለዚህ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ለዚህ ነው ኤፌሶን ምዕራፍ አራት ላይ መጽሐፍ ሲናገር አራት አስራ አምስት አካባቢ እውነትን በፍቅር እንናገር ይላል። ስለዚህ እውነትን በፍቅር እንናገር። እውነት አለ። እውነቱ ግን መድረስ ያለበት በፍቅር ነው። ፍቅር አለ። እውነቱ ደግሞ መድረስ ያለበት በፍቅር ነው። ስለዚህ እነዚህ ሁለት ነገሮች በጣም ወሳኝነት አላቸው። ወደ አንደኛ ቆሮንቶስ አስራ ሦስት ስንመጣ አንደኛ ቆሮንቶስ አስራ ሦስትን ጳውሎስ አንደኛ ቆሮንቶስ 13ን በሚጽፍበት ጊዜ ላይ ከምዕራፍ 12 እስከ ምዕራፍ 14 ያለው አንድን ሀሳብ ያጠነጠነ ነገር የሚናገር ነው። እንደምታውቁት የአንደኛ ቆሮንቶስ የተጻፈበት ምክንያት አንደኛ በሰማው ላይ ተመስርቶ ከምዕራፍ 1 እስከ ምዕራፍ 6 በሰማው ላይ ተነስቶ ለሰማው ነገር ምላሽ እየሰጠ እርምት እየሰጠ ይጽፋል። ሌላው ደግሞ ከቁጥር 7 ከምዕራፍ 7 ጀምሮ እነሱ በጻፉለት ጥያቄ ላይ ተመስርቶ ጥያቄያቸውን በደብዳቤ በደብዳቤ የሰጡትን ደግሞ በደብዳቤ ይመልስላቸዋል። ስለዚህ ከምዕራፍ 12 እስከ ምዕራፍ 14 ያለው ስለ መንፈሳዊ ልምምዶች ሲናገር ይሄ የመንፈሳዊ ልምምዶች ምዕራፍ ነው። ልምምዶች የመንፈሳዊ ልምምዶች ምዕራፎች ናቸው። እነዚህ ጥያቄያቸው መንፈሳዊነት ማለት ምን ማለት ነው የሚል ነው። መንፈሳዊነት ማለት ለቆሮንቶሶች በልሳን መናገር፣ መንፈሳዊ ስጦታዎችን ማራመድና መለማመድ ነበር የሚመስላቸው። ስለዚህ ጳውሎስ ለጠየቁት ጥያቄ መልስ ሲሰጥ መንፈሳዊነት ማለት መንፈሳዊ ስጦታዎችን መለማመድ እንዳልሆነ በደንብ አበክሮ ይናገራል። ስለዚህ ነው ምዕራፍ አስራ ሁለት ላይ መንፈሳዊ ስጦታዎች በአካሉ ላይ ስላላቸው ፖዚሽን ይናገራል። አካሉ ላይ አይን አለ፣ እጅ አለ፣ እግር አለ፣ በአካሉ ላይ የአካል ክፍሎች አሉ። ስለዚህ መንፈሳዊ ስጦታዎች በአካሉ ላይ ያላቸውን ፖዚሽን ይናገርና ምዕራፍ 14 ደግሞ በአካሉ ውስጥ ያለው መንፈሳዊ ስጦታዎች መስተጋብሩ ነገር ደግሞ ተግባራዊ ልምምዱን ይናገራል። ስለዚህ ተግባራዊ ልምምዱም ይሁን እንደገና አካላዊ የሆነ ስፍራውን የሚያያይዘው ግን ምዕራፍ 13 ነው ነው የሚለን ምዕራፍ 13 የአካሉን አንድነት አስተሳሰብ የሚያያይዘው በጥምቀት የሚያያይዘው በመንፈስ ቅዱስ አማካኝነት ትልቁና ዋናው ነገር ፍቅር ነው ይለናል ስለዚህ ምዕራፍ 13 ፍቅር ከአንድ እስከ ሶስት ላይ ስንመለከተው ከአንድ እስከ ሶስት ምዕራፍ አስራ ከአንድ እስከ ሶስት ምዕራፍ አስራ ሶስት ፍቅር ከምዕራፍ አስራ ሶስት ካሉ ከተዘረዘሩ ስጦታዎች ይበልጣል ብሎ ነው የሚናገረው። ይበልጣል ይበልጣል ይላል። ከዛ በኋላ ከቁጥር አራት ጀምሮ ደግሞ ያለው እስከ ምዕራፍ ሰባት ደግሞ ታዲያ ይሄ የሚበልጠው ፍቅር ደግሞ ባህሪ ያለው መገለጫዎች አሉት የሚገለጥበት የራሱ የሆነ የህይወት መስተጋብር አለው። ፍቅር የሚመላለስበት እንቅስቃሴ አለው። የህይወት ዘይቤ አለው የሚለውን በአስራ አምስት የፍቅር ባህሪያት ቁጥር አራት እስከ ስድስት ይነግረንና ከስምንት እስከ አስራ ሶስት አሁንም የፍቅር ብልጫነት፣ ፍቅር ብልጫ ያለው ነው ብቻ ሳይሆን ፍቅር በባህሪ የሚገለጥ ኑሮ ነው። ብቻ ሳይሆን አረ ፍቅር አይወድቅም፣ ዘላለማዊ ነው። ከምዕራፍ ከቁጥር ስምንት ጀምሮ እስከ አስራ ሶስት ፍቅር ዘላለማዊ ነው፣ ዘላቂ ነው፣ ከምድር ያልፋል። ስለዚህ እዚህ ጋር ይሻራል ይላል። መንፈሳዊ ስጦታዎች ከስምንት ጀምሮ ያለው መንፈሳዊ ስጦታ ይሻራል። አረ በመንፈሳዊ ስጦታ እንደውም እግዚአብሔርንም ሆነ የእግዚአብሔር ነገር የሚታወ በከፊል ነው ይለዋል። በድንግዝግዝ ነው ይለዋል ሲያወዳድር። ስለዚህ ድንግዝግዙን እንዳይከተሉ ፍቅርን እንዲከተሉ የሚሻረውን እንዳይካተሉ ግን ፍቅር ላይ በጣም ብልጫ ሰርተው ህይወታቸውን እንዲመሩ በጣም ያሳስባቸዋል። ስለዚህ ይሄ የፍቅር ምዕራፍ በአምስት በአምስት መንፈሳዊ ስጦታዎች ምሳሌነት በመስጠት የፍቅር ብልጫን በማሳየት ጀምሯል። ፍቅር ከሁሉ ከነዚህ ስጦታዎች ለምሳሌ ነው ያለው ምዕራፍ አስራ ሁለት ብዙ ናቸው ለምሳሌ እንደማለት ነው። ለምሳሌ ልሳን፣ ለምሳሌ ትንቢት፣ ለምሳሌ ሚስጢርን የሚገልጥ እውቀት፣ ለምሳሌ የእምነት ስጦታ፣ ለምሳሌ ልግስናን የማድረግ ስጦታ ምሳሌ እነዚህ እነዚህ ኖረውኝ ፍቅር ከሌለኝ ዜሮ ነኝ፣ ከንቱ ነኝ የሚለው ዜሮ ነኝ እኔ ዜሮ ነኝ የሚል ቃል ነው ያለው። አስራ አራተኛው ቦታ ላይ ደግሞ ስንመጣ ምዕራፍ አስራ አራት ላይ ስንመጣ ኢቭን እንኳ መንፈሳዊ ስጦታዎች በተግባር በሚካሄዱበት ጊዜ ማለትም የልሳንና የትንቢትን ስጦታ እያነጻጸረ ነው የሚያሳያቸው ምዕራፍ አስራ ሁለት አስራ ሶስት አስራ አራት ላይ በተደጋጋሚ የሚጠቀሱ በጣም ቆሮንቶሶች የሚያተኩሯቸው ስጦታዎች ተገልጸዋል። እውቀት፣ ልሳንና ትንቢት በጣም ከሚያተኩሩባቸው በጣም ነፍሳቸውን ቅላቸውን ሁሉ ጥለው የሚሄዱባቸው ስጦታዎች ናቸው። ከእነሱ መካከል ሁለቱን ልሳንና ትንቢትን ያነጻጽራል። ትንቢት ልሳን ከሆነ ራስን ነው የምናን ራስን ነው የሚያንጸው ይለዋል። ራስን ያንጻል። ራስን ማነጽ አይከለክልም። ነገር ግን ሌላውን ለማነጽ ሌላውም ለማነጽ ትንቢትን ማንሳት ያስፈልጋል ይላል። ስለዚህ ትንቢት ተግባራዊ ሆኖ የተጠቀሰው ለሌላው የሚሰጥ ለማህበሩ የሚሰጥ ማህበሩን የሚያንጽ በማህበሩ ላይ አድ የሚያደርግ በቤተ ክርስቲያን ላይ አድ የሚያደርግ ያ ነገር ፍቅር ነው እንደማለት ነው በተዘዋዋሪ። ምክንያቱም ፍቅር ለራሱ አይኖርም፣ ፍቅር ለራሱ አይኖርም። ፍቅር ለሌላው ነው የሚኖረው። ስለዚህ በተግባራዊም ነገር ሲደረግ ይሄ ነው። አይን ለጥርስ ጥርስ ለእግር እግር ለእጅ ነው የሚኖረው። ይሄ ሁሉ ሲሆን ለአካሉ ነው የሚኖረው። ይህንን ጽንሰ ሐሳብ ለማስረዳት ነው ምዕራፍ አስራ አራትን የሚሞግተው ማለት ነው። ስለዚህ ፍቅር ከሁሉ በላይ ነው። ፍቅር ከሁሉ በላይ ነው። ፍቅር መውደድ ነው። ፍቅር መሰጠት ነው። ፍቅር ለሌላው መኖር ነው። ለዚህ ነው እነዚህ አስራ አምስት ባህሪያቶች ከአራት ጀምሮ እንደገና ላንብባቸው፣ ታቁታላችሁ። ፍቅር ይታገሳል፣ ከሰው አንጻር፣ ቸርነት ያደርጋል፣ ከሰው አንጻር። ፍቅር አይቀናም፣ ከሰው አንጻር። ፍቅር አይመካም፣ ከራስ ከሰው አንጻር ሆኖ ግን በራሱ ማዕከል አይንቀሳቀስም። ፍቅር አይታበይም። ይህም ያው ነው። የማይገባውን አያደርግም፣ የራሱን አይፈልግም፣ አይበሳጭም፣ በደልን አይቆጥርም፣ ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ስለዚህ ፍቅር ስለ ፍቅር ነው የሚናገረው። ፍቅር ከሰው አንጻር ነው እዚህ ጋር የቀረበው ፍቅር ከቤተ ክርስቲያን ግንኙነት አንጻር ነው የቀረበው። ፍቅር ከሌሎች አንፃር ነው የቀረበው። ስለዚህ ፍቅር ከሌሎች አንፃር ሲያቀርበው ግን ፍቅርን በእውነት ደስ ይለኛል። እዚህ ጋር እውነተኞች ካሉ ከነሱ ጋር ጆይን ያደርጋል። እዚህ ጋር አመፀኞች ካሉ ይወዳቸዋል። ለእውነት ሲል ግን መስመር ያሰምራል፣ መስመር ያሰምራል። ስለ መስመር መሰመር ሲነገር የማይወደድበት ዘመን ላይ ደርሰናል፣ አውቃለሁ ግን፣ እውነት በእግዚአብሔር የተወደዱ ሰዎች እግዚአብሔርን መስመር አስምረዋል። በክርስቶስ ብሎ መስመር አስምሯል። ስለዚህ የእግዚአብሔር ወገን የሆነ በክርስቶስ በሆነው ነገር ላይ አሁንም መስመሩን ያሰምራል። ይሄ ግዴታ ነው። ለነገሩ ትልቅ እየጨረስኩ ነው ትልቅ የፍቅር ምዕራፍ በተጻፈበት በዚህ ደብዳቤ ውስጥ ከምዕራፍ አንድ እስከ አራት ያለውን በጥበብ ስም በመሪዎቹ ተቧድኖ እኔ የጳውሎስ ነኝ እኔ የአጵሎስ ነኝ እኔ የክርስቶስ ነኝ ብሎ ተቧድኖ ያሉትን እኮ ያረመ ነው ፍቅር። ፍቅር ያርማል። ፍቅር መቧደንን ይከለክላል። አተቧደን ይላል ፍቅር መቧደን በሐዋርያ ስም ወይም ኢቭን መንፈሳዊ ሆኖ በጥበብ ስም በእውቀት ስም አይቧደንም። አንድ አካል ስለሆነ አንድ አካል ስለሆነ ቡድን በዚህ የፍቅር ስርዓት ውስጥ ዜሮ ነው። ወይም ክርስቶስ ባለበት ውስጥ ክርስቶስ ባለበት ስርዓት ውስጥ አካል ነው እንጂ ያለው ቡድን የለም። ከምዕራፍ ከምዕራፍ አምስት ጀምሮ እስከ ምዕራፍ ሰባት ደግሞ ስንመለከት ጾታዊ ንጽህና ላይ ያተኩራል ጾታዊ ንጽህና የከተማው ለነገሩ የጥበብም የግሪኮችን ጥበብ ቸርች ውስጥ ገብቶ ነው የተቸገረው እያወጣው ነው አሁንም ተቋራኒ የጾታ ብልሹነት የረከሰ የዝሙት አሰራር ከጋብቻ ውጭ የሚደረጉ ማንኛውም ጾታዊ እንቅስቃሴዎችን በተመለከተ ጳውሎስ ከምዕራፍ አምስት ጀምሮ እስከ ምዕራፍ ሰባት ያሰምራል። አሁንም እንደውም ምን ይላል? ምዕራፍ አምስት ላይ በሐዋርያዊ ስልጣኑ እንዲህ አይነቱን ሰው ብሎ ከመካከል ያስወጣዋል። ለማዳን ከመካከል ያወጣል። ፍቅር ያድናል፣ ግን እያስወጣ ያድናል። ፍቅር ይለያል፣ ግን የመለየቱ ዓላማ ማዳኑ ነው። የማይለይ ፍቅር ግን ማዳንን አይሰራም። ስለዚህ ምዕራፍ ስድስትም እንደዚሁ ነው። ምክንያቱም ከተማው ይሄ የዝሙት የጣዖት ቤተ መቅደስ በሕያው መቅደስ የክርስቶስ መቅደስ ውስጥ መጥቶ ተሰክቷል። የከተማው የዝሙት ጣዖት መቅደሶች መጥተው። የሕያው ቤተ መቅደስ የክርስቶስ በሰራት አካል ውስጥ መጥቶ አንድ አካል ለኝ ብሏል። ይሄ አንድ አካልነት ካልተቆረጠ አካሉ መለየት አለበት ነው ጳውሎስ ያለው። ምዕራፍ ስድስትም ምዕራፍ ሰባት ላይ ሲያጠናክር ከዚህ አይነት ጥቃት እንደው በምድር ላይ እንድትገላገል ገባ ብለህ ጨርሰው ነው ያለው። በተቀደሰ ጋብቻ ገባ ብለህ ጨርሰው። ለምን ትነዳለህ? ለምን ትቃጠላለህ? ለምንስ መቅደስ ትገባለህ? ለምንስ ጋለ ቦታ ጋር ትገባለህ? ሚስት ጋ ግባ እንደማለት ነው። ሚስታቸው ላይ ለማይገቡ በጣም ጥሩ መመሪያ ነው። ፍቅር ያሰምራል፣ እነግራችኋለሁ፣ ፍቅር ያሰምራል፣ ፍቅር ያሰምራል። ከምዕራፍ ስምንት ጀምሮ እስከ አስራ አንድ ያለው ደግሞ ከምዕራፍ ስምንት እስከ አስራ አንድ ያለው ደግሞ የጌታ እራት ነው። ታውቃላችሁ ጉባኤ ጉባኤው ነክ ነው። በጌታ ራት ጉባኤ ነው። በመብላትና በመጠጣት ስርዓት ውስጥ ያለ ጉባኤ ነው። በዛ ጉባኤ መካከል በዛ መቅደስ ተሰብስበው ባሉበት መካከል ወደ ኋላ ታሪካዊውን የቤዛነት ስራን እያሰቡ የወደፊቱን የትንሣኤ አካል እየጠበቁ በእግዚአብሔር በተነሳው ክርስቶስ መካከል ቤተ ክርስቲያን ትሰበሰባለች፣ ትሰበሰባለች እና በዚህ መሰብሰብ ውስጥ ባለው ውስጥ ግን ልዩ ልዩ መሰብሰቦች አሉ። ድሀ ለብቻ ይሰበሰባል፣ ሀብታም ለብቻ ይሰበሰባል። ተከፋፍለዋል። በተቆረሰው አካል ውስጥ የማትቆረስ አካል ሰርቶ በማትቆረስ አካል ማንነቷ፣ ይዞታዋ ተሰብስባ ማምለክ የሚገባት ግን በማህበራዊና በኢኮኖሚያዊ ስታተስ ተበታትናለች። ሌላው ደግሞ የተወሰነውን ደግሞ በጣዖት ቤት ውስጥ ሆኖ ይሄም ማለት ይሄኛው ነው ይላል እዚህ ጋር ያለውም ቁርባን እዛ ጋ ምንም የለም በቃ ብሎ ከአጋንንት ጋር ህብረት እስከ ማድረግ ድረስ የደረሱም አሉ ለዚህ ነው ጳውሎስ ያኛውና ይሄኛው አንድ አይደለም አለ ያኛው የአጋንንት ማህበር ነው ይለዋል አስረኛው ላይ ይሄኛው ደግሞ በክርስቶስ ማዕከላዊነት መሰብሰብ የክርስቶስ የእግዚአብሔር ጉባኤ ነው የእግዚአብሔር ማህበር ነው ይለዋል። ስለዚህ የእግዚአብሔር ማህበር እና የሰይጣን ማህበር መለየት አለባቸው። ፍቅር ይለያል። መለየት አለባቸው ግዴታ ነው። በእውነት መጽሐፍ ቅዱስን የምንወድ ከሆነ በዚህም የመጽሐፍ ቅዱስ ስርዓት የምናምን ከሆነ መለየት ግድ ይላል። ይሄን አንብቤ ልጨርስ፣ አስራ ሶስት ስድስት ከእውነት ጋር ደስ ይለዋል እንጂ ስለአመጻ እ ደስ አይለው። በቃ ይሄ ነው። ሶስት ነገሮች ልጭመቀው። በቆሮንቶስ ውስጥ የታረሙ ሶስት ዋና ዋና ነገሮች፣ አንደኛ ስነ ምግባራዊ ህይወት፣ ብልሹ ህይወት፣ ብልሹ ህይወት። ስለዚህ ፍቅር ፍቅር ሁሉን ያቅፋል። ለማዳን ግን እየለየ ያቅፋል ለመመለስ ስርዓት እየለየ ያቅፋል፣ መስመር ያሰምራል። ይሄ አንደኛው ነው። ሁለተኛው ደግሞ የሐሰት ትምህርት ነው። አይታችሁ ከሆነ የሐሰት ትምህርት ምዕራፍ አስራ አምስት ላይ ነው ያለው። በክርስቶስ ያምናሉ ትንሣኤ ግን የለም ይላሉ። ትንሣኤ ከሌለ ምድር ላይ ሁሉ ነገር የሚቀር ከሆነ ክርስቶስ አምኜ እዚሁ ነገር የሚቀር ከሆነ ምን ያክል ምስኪኖች ነን ብሎ ይሟገታል። ትልቁ ትንሣኤ ነው። ምንድን ነው የታሪካዊው የትንሣኤ ሀቅ ካለ የወደፊቱ ትንሣኤ እውነት መገለጫ ነው። ታሪካዊ ኢየሱስ የሞተው ለወደፊቱ ትንሣኤ አካል ማስረጃ ነው፣ ማረጋገጫ ነው ብሎ ይቆርጠዋል። እሱንም ከንቱ የሚያደርግ ስለሆነ ክርስትናን ከንቱ የሚያደርግ ስለሆነ፣ ስለዚህ ወንጌልን ከንቱ የሚያደርግ የሐሰት ትምህርት በፍቅር ስም አይታቀፍም። ይቆረጣል ይቆረጣል። የማትወዱ አላችሁ ልትኖሩ ትችላላችሁ። እኔ እውነቱን ተናገር ተብዬ ነው የተላኩት። እናገራለሁ። መጽሐፉ ስለሚነይ ያው መጽሐፉ መቼም። ይሄ በጣም ደስ የሚል ነገር ነው። በዚህ የሚያዝን ሰው ደግሞ ካለ የሆነ ያቀፈው ነገር አለ ማለት ነው። በዚህ የሚያዝን ሰው ካለ አንድ ያቀፈው ሊጥል የማይወደው ድብቅ ነገር አለ ማለት ነው። እኔ ይህንን ስበክ ብለው አይደለም የጠሩኝ፣ ግን ስለ ፍቅር ከአፋቸው ከቄስ ሰማው። ግን ፍቅር እዚህ ጋር አብዝተናል። አሁን እንተቃቀፍ እንተቃቀፍ ብለናል። እግዚአብሔር ይመስገን። ግን እባብ እንዳናቅፍ ስለዚህ ፍየልም እንዳናቅፍ መጽሐፉ ላይ ስለሚል ነው። እነዚህ ሁሉ ታውቃላችሁ ተቃራኒ ነገሮች እንዳሉ፣ ውሻም እንዳናቅፍ፣ መርዛማውን ውሻ እንዳናቅፍ። ስለዚህ ምን በቃ ፍቅር ትልቁ የመንፈሳዊ ደረጃ የጫፉ መለኪያ ነው። መታወቂያችን በመንፈሳዊ ስጦታ አይደለም የምንታወቀው፣ በምን የምንታወቀው እግዚአብሔር ንዋደድ ያ የተዋደድንበት የፍቅር እውነት ግን ልጁን ሰጡ፣ በስጋ መጣ፣ በእውነት ላይ የተመሰረተ የፍቅር መገለጫ ነው። እውነቱ ነው ፍቅር የሆነው። ፍቅሩ ነው እውነቱን የሚገልጠው። ስለዚህ ፍቅሩ እውነቱን ገለጠ፣ እውነቱ ደግሞ ፍቅሩን ያነግባል። ሁለቱ አይነጣጠሉ። ስለዚህ በአመፃ ደስ አይበለን። አሜን ነው። በፍቅር ደስ ይበለን። ከአስራ ሁለት እስከ 13 ደግሞ ሌላኛው ምን ነው የልምምድ ፕሮብሌም ነው። ልምምድ አሁንኛ ሀገር ላይ የሌለ ልምምድ መጽሐፍ ቅዱሳዊ ብቻ ሳይሆን ቃላቱ ራሱ ሌላ ሊሰየም የሚችለው ነገር በምድራችን ላይ ከገባ ሰነበተ። ይሄ የማይቆረቁረን ያው ቅድም ሰምቻለሁ ካውንስሉ ሊሄድበት ያሰው ተዋርደናል በአደባባይ ስማችንና ወንጌል ተነጥፏል። አሁን እንደነዚህ አይነት ነገሮች ሲባል እራሱ የሚያስፈራሩ ሰዎች አሉ። እኔ ብዙ ማስፈራሪያ ደርሶኛል። እኛ ለመሞት ነው ወንጌልን የተቀበልነው። ማስፈራሪያ ሳይሆን እስከ ሞት ድረስ ይህንን እውነት ለመጠበቅ ነው እዚህ ምድር ላይ ያለ ነው። ክብር ለኢየሱስ ይሆን ለክርስቶስ መሞት መቃጠል፣ ለክርስቶስ መተቸት መጠልሸት፣ መጠልሸት ክብር ነው። ክብር ነው፣ እንቀበለዋለን በደስታ ክብር ነው። እንዋደድም፣ በእውነትም እንመላለስ። እንጸልይ። ቅዱስ አባታችን ሆይ እናመሰግናለን። እና ከብርሃለን በቅዱስ ቃልህ ላይ ከእውነት ጋር ተስማሙ አመፃን ጥሉ ብለህናል። አመፅን እንዳንወድ አንተ አንድ ልጅን ኢየሱስ ክርስቶስን በስጋ እንዲመጣ ቤዛነትንም እንዲሰራልን በእርሱም በማመን የሚገኘውን ዘላለማዊ ሕይወት እንድናገኝ ሆነናል። ያ ፍቅር ደግሞ ኃጢአትን ከመካከላችን አውጥቶ እውነትንና ጽድቅን ቅድስናን የሚሰራ ትልቅ የፍቅር ኃይል ነው። ይሄንን የፍቅር ኃይል ስለሰጠህን እናመሰግንሃለን። እነዚህ የተነገሩንን አስራ አምስት ባሕርያት በተለይ አሁን ለዘመናችን የሚጠቅመውን ደግሞ እውነትን ከሀሰት ሀሰትን ከእውነት እየለየን የማዳኑን ስራ እንድንሰራ የሚመለሱት እንዲመለሱ ንስሐ የሚገቡት ንስሐ እንዲገቡ የሚለዩት እንዲለዩት መስመርን እንድናሰምር ለአንተ ክብር በብዙ ፍቅር እየመለስን እያረምን፣ ነገር ግን መስመር እያሰመርን መሄድ የምንችልበት ጸጋ እንዲበዛልን በስምህ ጠየቅነ። ይህንን ሦስተኛ መደበኛ ጉባኤያችንን የዚህ የድል ውጤት የዚህ መንፈስ ተካፍለን ከተማውን የምንወርበት እንዲሆን በስምህን ጸልያለሁኝ። ስለ ስለሰጠህን ጊዜ ተመስገን፣ ስለምትሰጠንም ጊዜ ተመስገን። ክብር ሁሉ ለስምህ ይሁን፣ በኢየሱስ ክርስቶስ ስም